በዋናነት በውጭ ገበያ ላይ የተንጠለጠለ ምጣኔ ሀብት ሀገራትን ለውስብስብ ፈተና ሲዳርግ ይስተዋላል። ኢትዮጵያ እንዲህ ካለው አዙሪት ለመውጣት የአምራች ኢንዱስትሪ ዘርፉን ጫንቃ የማደደርና ተኪ ምርቶችን መርህ አደረገን አምራች እንዲፈጠር በርካታ ስራዎችን እየሰራች ትገኛለች። በዚህም የሚታየ ለውጥ የሚጨበጥ ግስጋሴን ማስመዝገብ ተችሏል። ይህ ጉዞ ከሀገር የተሻገረ በዓለም የውድድር መድረክ ዘልቆ ለመግባት በርን ይከፍታል። ከገበሬው ያለውን ምርት በተወሰነ ደረጃ ላይ ፕሮሰስ ለከፍተኛ አምራች ኢንዱስትሪዎች ደግሞ ይሄ ፕራይመሪ የሚሆኑ ፕሮዳክቶችን ተመጋጋቢ በሆነ መልኩ የሚያቀርቡና ይሄ የኋልዮሽ ወይም ባክዋርድ ሊንኬጅ ላይ በሚያተኩር ሁኔታ ላይ ያው የዚህ የገጠር ኢንዱስትሪያላይዜሽን የማስፋፋት ስራዎች ተጀምረዋል። በዚህ ደረጃ ላይ ያው ተመጋጋቢ የሆኑ ኢንቨስትመንቶች የሚፈጠሩ ከሆነ እንደ ሀገር ከፍተኛ እሴት ጭማሪ ወይም ቫሊ አዲሽን ያላቸው ምርቶች ማምረት የሚቻል ስለሆነ በዚህ እሴት ጭማሪ መጠን ከውጭ ጋር ጥራቱን አስጠብቀን ያው በተወዳዳሪ ዋጋና በሚፈለገው ጊዜ በማቅረብ ከዓለም አቀፍ ምርቶች ጋር አንዱ ተወዳዳሪ ለመሆን የሚያስችለውን ስራ ስትራቴጂካሊ ተነድፎ እየተኬደበት ያለበት ሂደት ነው ያለው። ብዙዎች ጥራትን አንግበው ብልጫን ሽተው በሚቀርቡበት የዓለም ገበያ መድረክ የአሸናፊነት ካባን ለመጎናጸፍ ተወዳዳሪነትን ሊያሳድጉ የሚችሉ ምርቶችን የመለየት ስራ ቀድሚያ ሊሰጠው የሚገባ ነጥብ መሆኑም ይነሳል። በዚህ ረገድም ኢትዮጵያ በዓለም ገበያ ተወዳዳሪነቷን የሚጨምሩ ምርቶችን የመለየት ስራዎች እየተሰሩ ይገኛሉ። ኤክስፖርት ስንል ብዙ የገበያ ጥናት የሚያስፈልገው ነው። አሁን ያሉ ኤክስፖርታችንን ስናይ ዛ የመቶ ዓመትም ኤክስፖርት የምናደረጋቸው ናቸው። ቡና፣ ቆዳና ሌጦ ምን የተባሉን። አሁን ወርቅ በጣም ትልቅ እየሆነ መጥቷል። የኛ ወጣቶች፣ የኛ ኩባንያዎች ኤክስፖርት ለማድረግ የሚችሉትን አቅም ለማደራጀት፣ አንደኛ ኤክስፖርት የሚደረገውን ነገር ማወቅ ይኖርብናል። ምንድነው የምናመርተው የሚለውን ለዛ ማምረቻ የሚሆን ቴክኖሎጂው እውቀቱ የአስተዳደር ስርዓቱ፣ እነዚሁን ሁሉ አብረን መገንባት ይኖርብናል። በዓለም አቀፍ ደረጃ ተወዳዳሪ መሆን የምንችልባቸው ምርቶች በተለይ ከሀገር አቀፍ ካለው ፖቴንሻል እምቃቅም አንጻር ተጨማሪ እሴት ሊጨምሩ የሚችሉና የሀገራዊ እምቃ አቅምን ወይም ሎካል ኮንተንትን የመጠቀም አቅም ያላቸው ወደ ዘጠና ስድስት የሚሆኑ የሀገር ውስጥ ተኪ ምርቶች ተለይተዋል። እንዲሁም ደግሞ በዓለም አቀፍ ደረጃ ተወዳዳሪ መሆን የምንችልባቸው በዓለም አቀፍ መድረኩ ላይ የኤክስፖርት መጠናችን ሊጨምሩ የሚችሉ ወደ 83 ምርቶች የኤክስፖርት ምርቶች የተለዩበት ሁኔታ አለ። የሀገር ውስጥ አቅም በዓለም የገበያ መድረክ ፍሬው እንዲጎመራም የሀገርን ስም የያዙ ምርቶችን ለዓለም ገበያ የሚያቀርቡ አምራቾችን አቅም የሚያቀጭጭ ብሎም ጉዟቸውን አዝጋሚ የሚያደርጉ ጎታች ሰንሰለቶችን መበጠስ መቻል ቅድሚያ ሊሰጠው የሚገባ ጉዳይ መሆኑም ይነሳል። የኮንትሮባንድ እቃ ለአንድ ኢኮኖሚ መዥገር ነው የሚሆነው። እንደዚሁ መጥቶ ተለጥፎ ለመንግስት ለሕዝብ ጥቅም የለው አምራሾቹንም ይጎዳ፣ አገር ውስጥ ማምረት እንዳንችል የሚያደርገን አገር ውስጥ ደግሞ የማምረት ብቃት ካበጀን በኋላ ኤክስፖርት ለማድረግ እንዳንችል የሚያደርገን የኮንትሮባንድ ስራ ነው። ምክንያቱም ያለቁ እቃዎች ታክስ የማይከፈልባቸው ህጋዊ ያልሆኑ ነገሮች ገብተው ገበያውን ያለቀልቁትና እና ከዛ በኋላ እዚህ ሀገር ቢመረትም ታክስ ከፍሎ የሰራተኛ ደቡዝ ከፍሎ ይህም ሁሉ አርጎ የሚያመርቱ ባለ ሀብቶች ዋጋቸው በጣም ከፍተኛ ነው የሚሆነው ከሱ ጋር ሲወዳደር እና ያንም መቆጣጠር ነው። የሀገርን ተወዳዳሪነት ለማሳደግ ከሚቀመጡ መዳረሻዎች መካከል ብቁ አምራች ባለሙያ መፍጠር መቻል ተጠቃሽ ነው። ለዚህም የማሰልጠኛ ተቋማት የዓለም ገበያ በሚፈልገው የጥራት መጠን ልክ ምርቶችን ማምረት የሚችል ባለሙያ ማፍራት ላይ ልዩ ትኩረት መስጠት እንደሚገባቸውም ይነሳል። ብዙ የቻይና እዛ ያሉ ሰራተኞች ቀኑን በሙሉ የሚሰሯት ነገር አንድ ነገር ናት ሌላ ነገር አይሰሩም። ልብስ የሚሰፋ ካለ አንድ ነገር ብቻ ነው፣ ቁልፍ የሚተክለው ቁልፍ ብቻ ይተክላል ተክላለች እንጂ ምንም ነገር አይሰሩም። እንደዚህ አይነት የአሰራር ሲስተም ስራውን ለማፋጠን የሚያስችል ነገር እነሱ ስርአቱን የተማሩት ይሄ አሴምብሊ ፕላንትስ የምዕራቡ ዓለም የፈጠረው ነው። ስለዚህ እንደዛም ማስተማር የሚችሉት እነዚህ ቲቪቲ የሚባሉ ትምህርት ሚኒስቴር ስር ያሉ ድርጅቶች፣ እነሱም ምን አይነት አዳዲስ ስልጠና ሊሰጡ ይችላሉ። ዋናው ምንድን ነው? ከስራው ጋር ግንኙነት ያለው ክህሎት ይዘው እንዲወጡ እና እንዲያድጉ ሊደረግ የሚችልበት ሁኔታ ነው።